የመጀመሪያ ዲግሪ ተመራቂ ተማሪዎች የመመረቂያ ጽሑፋቸውን ለማቅረብ ዘንጠው ቀርበዋል። ከመካከላቸው አንዱ ተማሪ ግን በተራ አለባበስና በተበጣጠሰ የነጠላ ጫማ ጽሑፉን ለማቅረብ ተነሳ። የመመረቂያ ጽሑፉን ለመስማት የተሰበሰቡት መምህራን በልጁ ግድ የለሽ አለባበስ ተበሳጭተው ይሰድቡትና ይዘልፉት ጀመር። ዘለፋና ስድባቸውን ከጨረሱ በኋላ ተማሪው እምባ እየተናነቀው መናገር ጀመረ። ዛሬ እኔ የዲግሪ መመረቂያ ጽሑፌን ለማቅረብ እዚህ ከፊታቸው የቆምኩት በፈጣሪ ተአምር ነው። አቅሜ በፈቀደው ልክ በጥሩ አለባበስ ቀርብ ያለው ቤተሰቦቼ በጣም ባለጠጋ ነበሩ። የዘጠኝ ዓመት ልጅና የአራተኛ ክፍል ተማሪ እያለሁ እናትና አባቴ በድንገተኛ የመኪና አደጋ ሕይወታቸው አለፈ። ከሁለት ታናናሽ እህቶቼ ጋር ብቻችንን ቀረን። የአባቴ ታናሽ ወንድም አጎቴ ለተወሰኑ ዓመታት ከቤቱ ካስጠለለን በኋላ የቤተሰቦቻችንን ሀብት ንብረት በመውረስ ከቤቱ አባረረን። ሳገኝ እየሠራሁ፣ ሳጣ እየለመንኩ እህቶቼንና ራሴን እመግብ ጀመር። በዚህ ሁኔታ እያለን እኔና እህቶቼ የተሻለ ትምህርት በመማር ሕይወታችንን መቀየር እንዳለብን ለራሴ ቃል ገባው። ግማሽ ቀን ከሰው እርሻ ላይ እያረስኩኝ እህቶቼን እየመገብኩ ግማሽ ቀን የግንባታ ሥራ እየሠራሁ አስተምራችኋለሁ። እግዚአብሔር ይመስገን እስከ ዛሬ ቃሌን ለመጠበቅ ችያለሁ። እኔ ድግሬን ልመረቅ ነው። ሁለቱ እህቶቼንም ኮሌጅ እያስተማርኳቸው ነው። ዛሬ እንደ ጓደኞቼ ዘንጬ ለመምጣት አስቤ ነበር። እህቶቼ የግማሽ ዓመት የትምህርት ክፍያ ተጠይቀው ለሱፍና ጫማ ያዘጋጀሁትን ገንዘብ ለመላክ ተገደድ፣ ብሎ እምባውን ይጠራርግ ጀመር። ከፊቱ ተቀምጠው ሲዘልፉትና ሲያሸማቅቁት የነበሩ መምህራን አንገታቸውን ደፉም። ከመምህራኖቹም መካከል አንዷ እባክህን፣ በቃ አትናገር፣ ከዚህ በላይ ለመስማት የሚሆን ጥንካሬ የለኝም፣ አለች ዓይኖቿ በእንባ ተሞልተው። ተማሪው የመመረቂያ ጽሑፉን በሚገባ አቅርቦ ከጨረሰ በኋላ ችግሩን ሳይረዱ ሲዘብቱበት የነበሩ መምህራን ከመቀመጫቸው ተነስተው አጨበጨቡለት። የውስጡን ምንነት ሳንመለከት መጽሐፍን፣ በሽፋኑ ሰውን ባለባበሱና በገጽታው በፍጹም መመዘን የለብንም። ጸደቀ አበባው አስፋው እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው።